ሰላም በሉ። ሰላም ሰላም፣ ጤና ይስጥልን ውድ ቤተሰቦቻችን፣ እንግዲህ ወደ አምደው ቅዱስ ሚካኤል ገዳም የሚወስደውን መንገድ ቁልቁለቱን ጀምረናል ማለት ነው። ዛሬ እንግዲህ በጣም ጀግና ጀግና የሆነ ተጓዥ ነው ያለው ማለት ነው። በጣም እየተንደረደሩ ነው። እንግዲህ ለቀጣይ ላይ እንግዲህ እናንተም እንድትገኙ ይፍቀድላቸው አምደው ቅዱስ ሚካኤል። በጣም ደስ ይላል። እንደምታዩት እዛ ጋር ወንዙ አካባቢ ነው የምንወርደው ማለት ነው። ስለዚህ ይህንን እያያችሁ ነው ስትመጡ። እንዴት አያችሁት ቤተሰቦች? ቆንጆ ነው፣ አሪፍ ነው። በቃ የበረከት መንገድ ነው፣ የበረከት የድነት ጉዞ ነው። እግዚአብሔር ይመስገን። ያው እንደምታዩት ወጣ ገባ በጣም ደስ ይላል። እግዚአብሔር ይመስገን። ይህንን ይመስላል ማለት ነው። ሰላማችሁ ይብዛ። እስከ መጨረሻው ድረስ እንግዲህ ተከታተሉት። ላላየው ላልሰማው ተደራሽ አድርጉት። ሰላማችሁ ይብዛልኝ። አይዞኝ አይዞኝ አይዞኝ። ሰላም፣ ሰላም ቤተሰቦቼ፣ ያምደው ቅዱስ ሚካኤልን መንገድ ተመልከቱልኝ። እንግዲህ ወደፊት መምጣት ለምትፈልጉ ሰዎች ይኸው መንገዱ ለጥ ያለ አስፋልት ነው። ደስ የሚል መንገድ፣ የድነት መንገድ። በጣም ደስ ይላል። አይዞኝ አይዞኝ አይዞኝ፣ አይዞች አይዞ አይዞች፣ ደርሳቸዋል። ይህንን ይመስላል ቤተሰቦቼ፣ እንግዲህ ተመልከቱ። ወጣቱ እየተጓዘ ይገኛል ማለት ነው። የዛሬ ተጓዥ በጣም ጀግና ጀግና መንፈሳዊ ወታደር ነው። በቃ በጣም ደስ ይላል። አይዟችሁ ይሄንን ይመስላል ዙሪያ ገባውን እንግዲህ በጣም ያምራል፣ ደስ ይላል። እግዚአብሔር ይመስገን። ሰላም ሰላም። ጤና ይስጥልኝ ቤተሰቦች፣ የቤተ ወንጌል ተዋሕዶ ሚዲያ ቤተሰቦች፣ ሰላም ሰላም። ቤተሰቦች እንዴት ናችሁ? ሰላም እግዚአብሔር ከሁላችን ጋር ይሆንልን። እግዚአብሔር የተመሰገነ ይሁን። እንግዲህ እያሰራን ያለ ነው፣ አዳራሽ ይሄንን ይመስላል ማለት ነው። ይሄ ሁሉ የእናንተ ውጤት ነው። ስራችሁን ያደረጋችሁትን እንግዲህ ተመልከቱ። በጣም ትልቅ አዳራሽ ተሰርቷል ማለት ነው። አሁን ቆርቆሮ ያስፈለገው ይሄ ከላይ በኩል ለቆመ ቋሚ ማለት ነው። ታችኛው ግራውንድ ነው እንደምትመለከቱት በድንጋይ ተከቦ ያደገ ነው ማለት ነው። አያችሁ። ስለዚህ ከስር ለጸበልተኛ ለእንግዳ ማረፊያ ይሆናል። ሌላኛው ደግሞ ካህናት አባቶች በሚያገለግሉ ሰዓት እንግዳ ሲመጣ ለሊቃውንቱ ማረፊያ ይሆናል ማለት ነው። ይሄ ነው አሁን ቆርቆሮ በቆርቆሮ ከወገብ በላይ ያለውን ቆርቆሮ ነው ግርግዳውን የምንጠቀመው ማለት ነው። ለዛ ነው ቆርቆሮ ያስፈለገው። ቆርቆሮ እንግዲህ የተወሰነ ቆርቆሮ ገዝተናል። በጣም እንደምታዩት ዙሪያ ስለሆነ በጣም ብዙ ቆርቆሮ ነው የሚፈጀው ማለት ነው። ይህንን ይመስላል። በጣም ትልቅ አዳራሽ ነው እና ይህ ሁሉ የእናንተ ውጤት ነው። ሰላማችሁ በክርስቶስ አሁንም ብዝት ይበልላችሁ። አምደው ቅዱስ ሚካኤል ጸሎት ስለታችሁን ይስማችሁ፣ ለጥያቄያችሁ መልስ ለእንባችሁ መታበስን ያድላችሁ። ቅዱስ ሚካኤል አባቴ ከሁላችን ጋር ይሆነልን፣ በረከቱ ይድረሳችሁ። በአካል መምጣት ባትችሉም ይህንን እያያችሁ ጸሎት አድርጉ፣ ተሳሉ። ሰላማችሁ ብዝት ይበልኝ። ቪዲዮን እስከ መጨረሻ ድረስ ተከታተሉት፣ አብረን እንቆያለን ማለት ነው። ይህንን ይመስላል ማለት ነው። እንግዲህ እግዚአብሔር የተመሰገነ ይሁን በጣም ደስ ይላል። ይሄ ሲያልቅ እንግዲህ በጣም ውብና ድንቅ ነው የሚሆነው ማለት ነው። እንደምታዩት በጣም ረጅምና ሁሉንም ሰው ሊይዝ የሚችል ነው ማለት ነው። እንግዲህ እዚህ ጋር ሱቅ ይኖረናል፣ ምግብ ቤት ይኖረናል ማለት ነው። ይሄ ደግሞ ያው ለገዳሙ ገቢ እየተጠቀምን እየበላን እየጠጣንም እየተገለገልንም። ምክንያቱም ዙሪያ ገባውን እንደምታዩት ምንም አይነት ለሰው የሚሆን ወይም ደግሞ እዚህ ጋር የሆነ ሰው አሁን መብላት በጠጣት ቢያስፈልገው ሰው ያለ ምግብ አይኖርምና ይህንን ማግኘት አይችልም ማለት ነው። የንጽህና መጠበቂያ በአካባቢ ማግኘት አይችልም። ሴቶች እህቶቻችን የንጽህና መጠበቂያ ያስፈልጋቸዋል። ምግብ ያስፈልጋል። በሱ የተለያዩ ገዳማት ሊኖራቸው የሚገባውን ነገር ስለሌለው ማለት ነው። ዙሪያ ገባውን እንደምታየው ጫካና ጋራ መካከል ነው ያለው። ስለዚህ ምንድነው ያሰብኩት እዚህ ጋ ሱቅና ምግብ ቤት እንዲኖረው እፈልጋለሁኝ። ገቢው ደግሞ ቤተክርስቲያኑን ሊደግፍ ይችላል ማለት ነው። እና ሰላማችሁ ብዝት ትረፍረፍ ይበልልኝ። እንግዲህ አብረን ቆይታ እናደርጋለን። ሰላማችሁ ይብዛልኝ፣ ቤተሰቦቼ ተመልካቾቼ፣ ቪዲዮውን ተደራሽ አድርጉት። ስላደገፈ ነው። ስማችሁ እንግዲህ በአምደው ሚካኤል መንበር ፊት ተጽፎ የሚጸለይበት አባቶች የሚጸልዩ አሉ፣ ይጸለይበታል። የልቦናችሁን መሻት፣ እናንተን ሀሳብ እግዚአብሔር አምደው ሚካኤል ልኮ ይፈጽምላችሁ። ሁላችሁም ውደቁ፣ ሁላችሁም ውደቁ። ለጸሎት የመጣችሁ በኋላ እንዲህ ነበር እንዳትሉ፣ አሁን ነው ሰዓቱ፣ ፕሮግራሙ አሁን ነው። ከውጭ ያላችሁ ካላችሁ ተዘጋጁ። አባት በሉ ሰላም ለኪ በሉ ሰላም ለኪ፣ ሰላም ለኪ እየደገማችሁ እሺ ውድ ተመልካቾቻችን እንግዲህ አሁን የመቋሚያ መጣል ሰነ ስርዓት ወይም ደግሞ ስርዓት እየተካሄደ ነው ማለት ነው። የጸሎቱ ፕሮግራም በእንደዚህ መልክ ነው የሚከናወነው። ሁላችሁም በእያላችሁበት ሆናችሁ አምደው ቅዱስ ሚካኤል ስማን፣ ስማን፣ ስማን እያላችሁ ተሳሩ። በአገር ውስጥም በውጭም ያላችሁ ይህንን ሚዲያ የምትከታተሉ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች ሁላችሁም

አይዞኝ ትናንት ረበሸኝ እንጂ አይደለም፣ ካሜራው ለዛማ፣ የኔም እኮ አለኝ እኮ። ግን ለዛ ለዛማ፣ የኔም አለኝ። ደህና፣ አሁን ይሄ በጣም ጽድት ያለ አይዟችሁ። ችግር የለም። ከኋላ ያሉት በራሳቸው የሚተማመኑ ናቸው። አዎ፣ ሀር እንደውም ተንደርድረው መንጭቃው ነው የሚወጡት። በዚህ ነው እንዲ የመጣ ነው። መቼ ነው ገዴ ሊሆን እንደዚህ ተንሸራቷል። አይዟችሁ፣ አይዟችሁ ርጀዳ ጀባዳ እነዚያ ተተኩሰዋል፣ እነዚያ ተተኩሰዋል። በጣም ነው የተተኮሱት። አስቀኑኝ፣ መንፈሳዊ ቀናት አስቀኑኝ። ይሄን ተራራ በጠዋት ነው የጀመሩት። ይህን ይመስላል። እንግዲህ አምደው ቅዱስ ሚካኤል መንገድ መምሩ፣ እንግዲህ እቃ አሸከም ነውታ። ምን ይደረግ እንግዲህ። አይዛችሁ ድጋፍ ሰጭ ደጀን ነው፣ በፍቅር ነው በጣም ነው ይህ ተራራው ወጥተህ ወርድ። ኃጢአትም፣ በዚች ምድር በቃ ፍቀት ነው የምትሄደው። ይህንን ወተ ከወረድክ አባቴ ንስሓ የለብህም። በላብ ነው የሚታጠማ ችበስም ይታያቸዋል። ተራራው ላይ የተዋህዶ ልጆች ይህም ተራራ እየቧጠጠ ነው ሰው እየወጣ ያለው። የአምደው ቅዱስ ሚካኤል ገዳም እንግዲህ መንገዱ ይህንን ይመስላል። ተራራው ይህንን ይመስላል እንደ ቆጵሮስ ተራራ። በጣም እንደምታዩት ጋራና ሰማዩ የተገናኘ ነው የሚመስለው። ተመልከቱ፣ እንግዲህ የተዋህዶ ልጆች ላሳያችሁ። ሰው የቱ ጋር እንዳለ ላሳያችሁ። ተመልከቱ። ይሄን ነው እየወጣ ያለው። ተመልከቱ፣ እያያችሁ ነው ሰው እንዴት እየወጣ እንዳለ ጀሪካን ተሸክሞ ሻንታ ተሸክሞ በጣም የሚገርም ነው። ይህንን ተራራ ነው እየወጣ ያለው ማለት ነው። ይታያቸዋል። በጣም ገራሚ ነው። እና መንገዱ መንገዱ ለምትውሉ ሰዎች ይህንን ይመስላል። እያያችሁ ይህንን አይታችሁ ነው መምጣት ያለባችሁ የተዋሕዶ ልጆች። ይህንን አይታችሁ ቅደም ቅደም ቅደም፣ ችግር የለም ይህንን አይታችሁ እንግዲህ አቅም አለኝ እችላለሁ የምትሉ ካላችሁ የድነት መንገድ ነው። በረከት የምናገኝበት ነው። እርኩስ መንፈሳ ጋንንት በሽታ ሁሉ ተራግፎ የሚቀርበት የቃል ኪዳን ቦታ ነው። ስለዚህ በመውጣት በመውረድ በድካም ውስጥ ድነትና በረከት ይገኛል። ሰላማችሁ ብዝት ትረፍረፍ ይበልልኝ። ቤተሰቦቼ ዙሪያ ገባውን ላስጎብኛችሁ፣ ተመልከቱ። ዙሪያ ጋራ ተራራ ነውና እዚህ መካከል ነው አምደው ቅዱስ ሚካኤል የሚገኘው ማለት ነው። አንድ ወንድማችን ይሄው እንግዲህ ከተጓዡ መካከል ማለት ነው። እሱም በጣም በመልክዓ ምድሩ አቀማመጥ በልምላቤው በውበቱ ተማርኮ በጣም እየቃኘና እያስቃኛችሁ ጭምር ይገኛል ማለት ነው። ሰላማችሁ ብዝት ትርፍርፍ ይበልኝ። ካሜራውን አጡት፣ የማይቀርጽ የለም ማለት ነው። ሁሉም ተፈጥሮን እያደነቀ ይገኛል። የመንገዱን ነገር ግን እንግዲህ አስቡበት። ለህዳር ሚካኤል ተዘጋጁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁንልን። ኢትዮጵያ ሀገራችንን ሰላም ያደርግልን። አገር ሰላም ስትሆን ነው እንደዚህ ወተን ወርደን በረከት የምናገኘው፣ ድህነት የምናገኘው ማለት ነው። ሰላም ሁኑልኝ፣ ሰላም እግዚአብሔር ይብዛላችሁ። ቪዲዮውን እስከመጨረሻው ድረስ ተከታተሉት። አይዟችሁ ከኛ የበረታችሁ፣ አስቡን በጸሎታችሁ። አይዟችሁ፣ አይዟችሁ። በጣም ደስ የሚል ፏፏቴ አለ ማለት ነው። እንግዲህ እንደምትመለከቱት ሰው እየታጠበ ይገኛል። አሁን እንግዲህ ዳገቱን እየተመለስን ነው ዳገቱን አንድ ብለን ሀ ብለን ጀምረናል ማለት ነው። እስከ መጨረሻው ድረስ ተከታተሉት። አባቶች ካህናት ሳይቀሩ ነው እየሸኙን የሚገኙት እዛ በጸሎት እዚህ ደግሞ መንገድ በመብራት በመደገፍ የደከመውን እያበረታቱ በጸሎት እያገዙን እቃችንን ተሸክመው ይህን ዳገት ከኛ ጋር አብረው እየወጡ እየወረዱ ይገኛሉ ማለት ነው። ለአባቶቻችን ጸጋ ያድልልን። በእውነት በረከታቸው ይደርብን። ይህን ዳገት ቁልቁለት ወጥተው ነው ከላይ ነው የሚመጡት ካህናቱ። ይህን ዳገት ቁልቁለት በየቀኑ እየወጡ እየወረዱ ነው ቤተክርስቲያኑን እያገለገሉ የሚገኙት ማለት ነው። ስለዚህ የነሱ አገልግሎት የነሱ በረከት ለእኛ የሚያደርጉልን ጸሎት ቀላል እንዳይመስላችሁ። ይህንን ወጥተው ወርደው እያገለገሉ ለህዝብም ለሀገርም እየጸለዩ እግዚአብሔርን እያገለገሉ ይገኛሉ ማለት ነው። አሁንም እንግዲህ በውጩ ዓለም ያላችሁ በሀገር ውስጥም ያላችሁ ይህንን መንገድ አይታችሁ ነው ስትመጡ። ኪሏችሁ በጣም የጨመረ መንገድ ሄዳችሁ የማታውቁ ሰዎች ካላችሁ ሊፈትናችሁ ይችላል። ስለዚህ ራሳችሁን ጠንከር አድርጋችሁ መምጣት የምትችሉ ሰዎች ትመጣላችሁ። መምጣት የማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁን በመላክ ጸሎት ማስደረግ ትችላላችሁ ማለት ነው። ሰላም፣ እግዚአብሔር ከሁላችን ጋር ይሆንልን። የእግዚአብሔር ሰላም የእግዚአብሔር ሞገስ የእግዚአብሔር ጸጋ የእግዚአብሔር በረከት ከሁላችን ጋር ይሆንልን። ያዘኑትን ያጥናናልን። የተቸገሩ በጣም በተለያየ መንገድና በተለያየ ሀዘን ውስጥ ያሉ በጣም ብዙ ወገኖቻችን አሉ። እነሱንም በምረት በቸርነት ይጎብኝልን። እስኪ እንደው ጋራውን ላሳያችሁ፣ ዙሪያ ገባውን ተመልከቱ። እንግዲህ ይህንን ይመስላል ማለት ነው። ይህን ዳገት ቁልቅለት፣ ይህንን በረሃ ቆርጠው ነው ከላይ ከደጋው ላይ እየመጡ እዚህ በረሃ ውስጥ እያገለገሉ የሚወጡት የሚወርዱት በቀን ሶስት ጊዜ አራት ጊዜ ሊወጡ ሊወርዱ ይችላሉ ማለት ነው። አዳራሹ ሲሰራ ራሱ እንጨት ይሄንን ጋራ ገደል ተሸክመው ነው ያወረዱት ማለት ነው። እንግዲህ የአገሬው የአካባቢው ሰው በጣም ትልቅ የሆነ አገልግሎት እየሰጠ ይገኛል ማለት ነው። እናንተ በገንዘባችሁ እነሱ ደግሞ በጉልበታቸው እያገለገሉ ይገኛሉ ማለት ነው። ይህንን በረከት እንግዲህ ሁላችንም የምንሳተፍ ሰላማችሁ ብዝት ትርፍረፍ ይበልልኝ። ከቤተ ወንጌል ተዋህዶ ሚዲያ ነኝ። ሰላማችሁ ብዝት ትርፍረፍ ይበልላችሁ። ኑ በዝች ጋ

አለን አለን በአምደው ቅዱስ ሚካኤል ቸርናል አይዞኝ አሁን አሁን የመውጫ ነው። አይ መውጫ። ተመልከቱ፣ እንግዲህ ቤተሰቦቻችን በዚህ ላይ የሚወጣ ሰው አለ፣ ተመልከቱ። አያቸው ይህን ነው እንግዲህ አሁን ይሄንን ውሃ እየወሰደብን በየጊዜው በየሰዓቱ ዝናብ በሚጥል ሰዓት ከላይ የሚመጣው ጎርፍ እንደምትመለከቱት እንግዲህ እንዳለ ዙሪያውን አፈር የሚባል የለውም። እንገደል ነው። ይህንን መንገድ እንግዲህ እኔ አሰራለሁ የምትሉ የቅዱስ ሚካኤል ወዳጆች ልጆች ካላችሁ በአምደው በቅዱስ ሚካኤል ስም ጥሪ አድርገንላችኋል። ይሄ የሚያስፈልገው ምንድነው? ፌሮ ተቀብሮ በብረት መደገፊያ አኑሮት ሊሾ ተደርጎ ደረጃ ሊሰራለት ይገባል ማለት ነው። እዚህ በረከት ላይ መሳተፍ የምትፈልጉ በእውነት የሰማይ መንገዳችሁን ነው እየሰራችሁ የምትሄዱት ማለት ነው። ይሄንን ሰራችሁ ማለት የሰማይ መንገዳችሁን መሰላላችሁን ወደ ሰማይ የሚወስደውን መንገዳችሁን እንደሰራችሁ ነው ቅዱስ ሚካኤል የሚቆጥርላችሁ። እንግዲህ የደብሮ አስተዳዳሪም ይኸው አጠገቤ ይገኛሉ ማለት ነው። አባታችን እስኪ ስለዚህ መንገድ ስንት ጊዜ እንደሰራችሁ ስንት ጊዜ እንደደከማችሁ፣ እስኪ ትንሽ ገለጻ አድርግላቸው። አዎ ይህን መንገድ አሁን እንግዲህ ባለፈውም በደንብ አድርገን ህዝቡ አገር ተሰብስቦ ከውጭ አገር የሚየረዱን በካበክበነው ሰርተነው ነበረ። አሁን ደግሞ እንደገና ያው ዘንድሮ ደግሞ ነሐሴ ስድስት ቀን ወሰደብን። አሁን ሰሞነኛ በዚህ ላይ ከደጋ እየወረድን ነው የምንቀድሰው። አሁን ይኸው ደግሞ ወሰደብን። አሁን ለዘላው ይሄ በብረት አልተሰራልና በሲብንቶ በአሸዋት አልተሰራ። አሁንም ነገ የሚፈርስ ነው። በጣለ ቁጥር በቃ እየወሰደ በየቀኑ እየወሰደብን ነው። በጎ አድራጊዎች፣ ይህን እንጠይቃለን። ሊቀመላይ ቅዱስ ሚካኤል በጣም እንዲያው ለዚህ ሀሳብ እንዲያደርጉልን በጣም ይህንን እገልጻለሁ። እሺ አባታችን፣ እንግዲህ ያው ለኢትዮጵያውያንና ለኤርትራውያን በሙሉ የተዋህዶ ልጆች ለሆናችሁ መንፈሳዊ ቅናት ለቀናችሁ ይሄ ቦታ መጎብኘት አለበት፣ ይሄ ቦታ መታየት አለበት፣ ሕዝቡ መዳን አለበት፣ ቦታው መንገዱ መሰራት አለበት የምትሉ እንግዲህ የጽርቅ ስራ ነው። የጽርቅ ስራ መምጣት የማትችሉ እንኳን ይህንን መንገድ ሰራችሁ ማለት በተዘዋዋሪ እናንተ ባትመጡም አባቶች እንግዲህ ስመ ክርስትናችሁን ይዤ በመምጣት መባችሁን ይዤ በመምጣት ለአባቶች እንደ እስከ ዛሬ ሁሉ እያስረከብኩ ነው። አሁንም እንደዚሁ ደግሞ ተባበሩ። እርዳታችሁ፣ የእናንተ እርዳታ ለዚህ ቦታ ያስፈልገዋል። ቅዱስ ሚካኤል እናንተን ይረዳችኋል። እንግዲህ ይፍቀድላችሁ ነው የሚባለው። አሁን ወደፊት ቤተክርስቲያኑንም ለመስራት መንገድ ያስፈልጋል። መጥቶ ለመዳንም መንገድ ያስፈልጋል። ልማት ያስፈልጋልና ልማቶቹ ደግሞ እኛ ነን። እኛ ካላለማ ነው ማንም መጥቶ ሊያለማልን ስለማይችል። የእግዚአብሔር ሰላም እንግዲህ ይብዛላችሁ። ለልማቱ ተጠርታቸዋል፣ ግብዣ ተደርጎላቸዋል። አምደው ቅዱስ ሚካኤል ይፍቀድላችሁ። ገንዘብ ስላለው አይደለም አንድ ሰው የሚሰራው። አንዱን ሰው ማስነሳት ይችላል ቅዱስ ሚካኤል። ነገር ግን ከእያንዳንዳችን ጥሪ ያስተላለፈልን ሁላችንም እንድንባረክና ቤታችን፣ ኑሯችን፣ ገንዘባችን ሰይጣን ሰላቢ መተተኛ የሚወስደውን እዚህ ላይ ብናውለው በነፍስ በስጋ ተጠቃሚ ነን። እና ስንቃችሁን አዘጋጁ፣ የሰማይ መንገዳችሁን ስሩ። እናንተ የምድሩን ስትሰሩ እሱ የሰማዩን ይሰራላችኋል። ሰላማችሁ አሁንም ብዙ ትርፍርፍ ይበልልን። ሰላም ሆኑልኝ። እንግዲህ ተመልከቱ ቤተሰቦች፣ አሁን አስተዳዳሪው ራሱ ሳይቀሩ እቃ ተሸክመው፣ የአካባቢው ኮሚቴው፣ ሰበካ ጉባኤው ሁሉ እቃ እየተሸከመ ነው የሚወጣው ማለት ነው። ለምን መንገዱ እየተበላሸ አስቸጋሪ ስለሆነ ሰው ይጎዳብናል፣ ሰው ይወርቅብናል በማለት እነሱም ጭንቀት ላይ ነው ያሉት ማለት ነው። እና ይሄንን ጭንቀታቸውን ሁልጊዜ ጊዜ በየቀኑ፣ በየጊዜው ይሄ እንደምታዩት ድንጋይ ካለት ውስጥ ከዚህ ውስጥ እየተሸከሙ ነው የሚያመጡት። ዝናብ በጣለ ቁጥር ያው ሁል ጊዜ ይወስደዋል ማለት ነው። ይሄ የምትመለከቱት እዛ ጋ አሁንም ሰሞኑን አባታችን እንደገለጹልን በነሐሴ ውስጥ ጎርፍ የጣለው ዝናብ ጎርፍ ወስዶት ነውና አሁንም ጊዜ የላቸውም። እዚህ ጋር መንፈሳዊ አገልግሎት አለ፣ የግል ህይወት አለ፣ እርሻ አለ፣ ሰብል ማምረት ማቅረብ አለ። ስለዚህ ከዚህ ሐሳብና ከዚህ ሸክም አቅሉላቸው እናቅልላቸው ከእግዚአብሔር በታች ያለነው እኛ ስለሆን ማለት ነው። ሁላችሁም ተጠርታችኋል። ለዚህ መንፈሳዊ አገልግሎት ማለት ነው። ከዚህ በላይ አገልግሎት የለም። ህዝብ በሰላም ወጥቶ እንዲገባ ይሄንን ድርሻችንን ከተወጣን ከዚህ በላይ አገልግሎት የለም ማለት ነው። እነሱ በጸሎታቸው፣ እኛ በእውቀት በገንዘባችን እናገልግላቸው። የኔ መልእክት ነው። የቅዱስ ሚካኤል ፍቃድ ይሁንላችሁ፣ ይፍቀድላችሁ። ሰላም ሁኑልኝ። መንገድ ስታችኋል፣ መንገድ ስታችኋል። አይዞኝ፣ አይዞኝ፣ አይዞኝ አይዞኝ ቁልቁለት ነው። ቁልቁለቱ ሸርተት ነው። ጫካ ገብቶ አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ እየተጋገዝን እየተባበርን

አይዟቸው ብዙ ሰው እየተበታተነ ነው። ምክንያቱም ከኋላ ያለው እናንተ ይዛችሁ ነው። አይዟቸው አይዟቸው እንዲህ ቀላል ሰው አለ። ዋናው እኮ ይሄ ነው ስርጡ። ከፊት ያለው ደግሞ አይዟችሁ፣ ቀስ እያላችሁ አይዞኝ አይዞ አይዞ አይዞ አይዞ ቀስ እ ከኋላ ያሉትን አደራ እንግዲህ ይታያቸዋል፣ ቤተሰቦች ከዛ ከጋራው ስር ከቆርቆሮቹ ጋር የተነሳ ነው። እንግዲህ ቅዱስ ሚካኤል ያለው እዚህ ጋራ ውስጥ ነው ማለት ነው። ዙሪያ ገባውን ጋራ ነው እንደምታዩት። ይህ የድነትና ጸረ መተተኛ አስማተኛ የሚፈርሰው ስራ ሁሉ እዚህ ውስጥ ነው። አያችሁ፣ እዚህ እየመጣችሁ ተፈቱ ነው። መንገዱንም ሳትረሱ አሁን መንገዱንም አሳያችሁ መንገድ አለው ስላችሁ ዝም ብዬ እየዋሾ እንዳይመስላችሁ እንድታዩት ነው። ምን ያህል ዋጋ ከፍላችሁ እንደምትመጡ እንድትገነዘቡት ነው። ነገር ግን ይሄንን በርትቶ የወጣ የወረደ ደግሞ ፍጹም የሆነ ጤንነትና ሰላም መፈታትና በረከት የምድሩን ብቻ ሳይሆን የሰማያውንም ቃል ኪዳን ተቀብለን ነው የምንሄደው። መንፈሰ ጠንካሮች የሆናችሁ የተዋህዶ ልጆች፣ እንዲሁም ደግሞ ከተዋህዶም ውጭ ሆናችሁ በቅዱስ ሚካኤል ተራዳይነት ያመናችሁ ሁሉ እየመጣችሁ ተባረኩ። አይዞኝ አይዞኝ፣ ሂዲ አይዞኝ። እዴ፣ በላብ እኮ ነው በሽታው የሚወጣው። በላብ ነው በሽታው የሚወጣው። አይዟችሁ።